በጉጉት ሲጠበቁ የነበሩ እነ ጽናት፣ ነጋሽ ግርማ፣ ነጋሽ ተስፋዬ፣ ነጋሽ ናሆም፣ እንዲሁም ደግሞ ወይዘሮት ራሄልም ያው መጥተዋል ማለት ነው። በአስራ አንደኛው ሰዓት እንደው እንዳንድ ከእንዳንድ ወደም ስንጠባበቅ ነበረና የት ደረሱ ምን ላይ ናቸው ስንላቸው አንዳንድ ግምታችን ጥሩ ነበረ። አንዳንድ ግምታችን ግን ያው ሰው አይደለም ትንሽ እንትን ብላለን። ስለዚህ ያው በድጋሚ ጋሽ ግርማን አሟቸው ነበረ ሰሞኑን ስተሽፋ ወይም ደግሞ ሆስፒታል እንደነበሩ ደንግጠው ያው ደም ግፊታቸው ው ግፊታቸው ጨምሮ ነበር። ያም ደግሞ ያው ጽናት ከዚህ በፊት ያደበቀቻቸውን ነገር ከጓደኛው ከብሬን ጋር ስታወራ ሲሰሙ ራሳቸው ስተው በድጋሚ ሆስፒታል ገብተው ዶክተሩ መርምረው፣ እንደገና ቀን መነች ጽናትን ተቆጥተው የማይጨናነቀው ነገር ታድርጊ እንዳታረጊ ብለንሽ መክረንሽ ምናምን አሁ ሰው የምታውቀው ነገር የለም። ከጓደኛው ጋር እያወራች ነበር። ያን ነገር የሰማ ወይም ደግሞ እየሰሙት ጋሽ ግርማ ማለት ነው። ከዛ ራሳቸው ስተው ነበረ። አልሐምዱሊላህ በመጨረሻም ተሽሏቸዋል። ወደ ቤታቸውም ተመልሷል። ደስ ይላል። የጽናት እናት እንደ ሞተች ምንም የሚያውቁት ነገር አልነበረምና ያንስ የሰሙ ነው ራሳቸውን ሳዱት። ሌላው ያው እንደ ብሌን ይላቸው የጽናት ጓደኛ እንደ ሳይነት ጓደኛ ያብዛላችሁ፣ ያብዛልን ማለት ነው። ሰው በችግሩም፣ በደስታውን፣ በመከራውን ጊዜ አብራችሁ የሚካፈላችሁ ጓደኛ ሲኖር የምር ደስ ይላል። ስለዚህ ጽናትና ብሌን እስከ መጨረሻውን ያዘልቅላችሁ። የዚህ ዘመን ጓደኛ እንዳትሆኑ፣ ይሄ ምኞቴ ነው። ያው ድራማም ቢሆን እንደዚህ አይነት ነገር ይፈለጋል ወይም ደግሞ ይወደዳልና በዚህም ደስታችሁ በዚህ ጓደኝነታችሁ እስከ መጨረሻውም ሊያዘልቅላችሁ ላለሁኝ። ሌላ ደግሞ ጽናት በጣም መደግሽ ባቢን ለማናገር ወይም ደግሞ ለመስማት ስለፈቀድሽ ቃል ስለገባሽ ይሄም ደስ ብሎኛል። እንኳንም አዋ አዳምጪው እውነታው ደግሞ የብሌን ስለነገራት አሁን ብሌን ብትነግርሽ አንቺ ስለማትሰሚ ያው በራሱ አንድ በት ስትሰሚ ልታምኝ ትችያለሽ፣ ና ያኔ ትረጅዋለሽ። ስለዚህ ያን ደግሞ ውሻ አደምጠዋለሁ ነገ ከስራ በኋላ ብላሽ ቀጥረሽው ነበር ያም ደግሞ በብሌን አማካይነት አዳምጪ ውስጥ ስላለችሽ እሺ ብለሽ ቃል ገብተሻል። ይህም ጥሩ ነው። አንዳንዴ የአንዱን ብቻ ሰምተን የአንዱን ብቻ አዳምጠን ሌላው ሳናዳምጽ ያው ይሄ ምንድን ነው፣ ትክክል አይደለም፣ ፍርድ የምንሰጠው ማለት ነው። ስለዚህ በሁለቱም አዳመጡ የተሻለ ነው። እና እሱን ጋር ሀቅ ስለሚኖር ስራ ቃል ስለገባሽ ደስ ብሎናል። እውቀት ቃልሽና ክብሬ። ሌላው ጋሽ ናሆም ማነው ተስፋሽ ማለት ነው። ጋሽ ተስፋሽ በዚህ አክልም የሆነ መሳለቅ። አንዳንድ ሰዎች የራሳቸው ብቻ ስላላቸው ራሳቸው ብቻ ስለማውላላቸው፣ ድሃ ወይም ደግሞ መጀመሪያ አግኝቶ ያጣ ሰው ወይም ደግሞ እንደዚህ ምስኪን ሰዎች ሲያዩ አይወዱም። አሁን ጋሽ ተስፋዬ ትላንትና ማን ነበርክ? በነጽናት ቤት ደላልነት ነበር። ልትበላ ነበረ ወይም ደግሞ ብር ሊሰጠት ነበረ። ብዙ ችግር ያለብኝ ሰው ነው ስትል እኮ ትላንትና ሰምተናል። ትላንትና ትዝታ እኮ ከአንተ ጋር ስትዝራ ደርከኝ አሰምተናል ና ያው በቤታዋ አባ ይሄ ነገር ይቅርብን ሲላ ብዙ ችግር አለብን ያሁን ያለውበት ችግር እወጣበታለሁ አለው ብሩ ተወኝ ብለህ ነበረ አባ አሁን ያው በትንሽ ጊዜ ደግሞ አንተ መሳለቅ ጀመርክ በሌሎች ወይም ደግሞ በሌላቸው ሰዎች ማለት ነው እንዲ አንደ ትላንት ማ ነበር አያችሁ አንዳንድ ሰዎች አሁን ከዚህ ስንወጣ ማለት ነው የምሬ ነው የምላችሁ በሆነ አጋጣሚ ሀብታም ይሆናሉ በሆነ አጋጣሚ ቤት ይኖራቸዋል። በሆነ አጋጣሚ መጀመሪያ ባይኖራቸው መጀመሪያ የሌላቸው ሰዎች ሰርተውም ሊሆን ይችላል፣ ግን እንደ ከጋሽ ተስፋ ማጭበርብረውም ሊሆን ይችላል። ቤተኛው ሚስ የሆነ ነገር ይይዛሉ፣ ቁሳዊ ነገር ማለት ነው። መጀመሪያ ምንም የሌላቸው ሰዎች የምር በየአካባቢያቸ ወይም ደግሞ በዙሪያቸው ያሉ ሰዎችን ማየት ተችላላቸውና፣ መጀመሪያ ምንም የሌላ ሰዎች በሆነ አጋጣሚ የሆነ ነገር ሲያዩ ወይም ደግሞ ሲያገኙ፣ ያን የመጡበትን የሚረሱ ሰዎች አሉ። የምሬ ነው ብላቸው፣ ወላሂ የሚመጡበት የሚረሳው። አሁን እንዲያ ወይ ድራማ ነው፣ አንቺ ምንድን ነው ምናም ትልኛላችሁ። ያ ድራማ ነው አውቃለሁ፣ ግን ትክክለኛ ነገር ነው ይሄ ነገር። ትላንትና የነበሩበት ይረሳሉ። የምር ትላንትና የነበሩበት አንዳንድ ሰው እኮ መነሻው ከረሳ መድረሻው አያውቅም። የምር ነው ምንም ምንም ሀብት ቢኖራችሁ፣ ለምን ሰማይ ጠቀስ ፎቅ አይኖራችሁም። ትላንትና ማንነታችሁን አትርሱ። ትላንት ማንነታቸው አትርሱ። በአሁኑ ሰዓት ሚዲያ አካባቢ ብትሄዱ የምር የአካባቢዎቹ ልጆች ሊሆን ይችላሉ፣ የምታውቁ ልጆች ሊሆን ይችላሉ። የሰፈራ አሁን ሚዲያ በሆነ አጋጣሚ ይወጣሉ እንሰደዳለን፣ በቪዲዮም ይሁን መምን የምታቋቸውን ሰዎች የምታቋቸው ሰፈራቸው ሊሆን ይችላሉ፣ ማንነታቸው ይረሳሉ። የምር የነውላቸው አስተዳድጋቸው ምን አይነት እንደነበሩ ይረሱና በሚዲያ ላይ ሌላ ሰው የሚሆኑ ልጆች አሉ። እንደወይ ደግሞ ሰዎች አሉ በቃ ምንም ባይታ ሌላ ሰው እኮ ቢያውቃችሁ የሚያውቃችሁ ሰዎች እኮ ይኖራሉ፣ ምንድን ነው የሆናችሁ ያላችሁና በቃ መሬት አይን ከኛ የሚሉ እንዴ። ኧረ ተው ጥሩ አይደለም። ስለዚህ ብላችሁ ፈልጌ ነው ይሄም በጋሽ ተስፋ ያነሳሁት ነውእና ድራማም ቢሆን እንደዚህ አይነት ነገር ስላለ ትናንትና በሆነ አጋጣሚ ሆነ ነገር ሲይዙ መነታቸው የሚረሱ መነሻቸው የሚረሱ ሰዎች የምሬ መድረሻቸው በቃ በሆነ አጋጣሚ ያገኛችሁ ሀብታም ሆናችሁ ፋትስ ያኔ የነዛው መረገጥ የለበትም። አሁን ጋሽ ተስፋዬ ዛሬ ንግግሩ የምር እንግዲህ በቃ በአካል እንደዚህ ቁጭ ብሎ ኖርማሊ ከድራማ ውጭ ነው ያሰብኩት እና በጣም ነው አናደደኝ። ወይ ሀብት የለ ወይ ዱኒያ የለ ወይ ጤና የለ ምንድን ነው ፈጣሪህን ለምን አታማርርም? ግን ጋሽ ግርማ አሪፍ መልስ ነው ያሰጠው እና የምር ጥሩ መልስ ነው። ለምን ያማርራል? አያማርርም ፈጣሪ መማረር የለበትም። ብታገኙም ብታጡም ማመስገን ነው እንጂ የምን መማረር ነው። የሚጸጸተኝ ነገርን ነገን የሚጸጸተኝ ነገር አልሰራም ፈጣሪን አላማረር ማለት ሳ ያን ሲገባው ነው እንትን ያለ የሳቀ ማለት ነው። አያችሁ፣ እኛ ሰዎች ስንባር ሁሌም የሆን ነገር ስናገኝ ነው በቃ አልሀምዱሊላህ ተመስገን ምናምን የምንለው ስናገኝም ስናጣም ያው ማመስገን ግድ ነውና፣ አንዳንዴ ምንም ባይኖር ሙሉ ጤንነት እጅ እግር ምናምን ካለ ያው እኛ ሰዎች አይደል፣ አንጠግብም፣ አናመሰግንም። በቃ ያኔ ነበር ሙሉ ሰው ከሆን ማመስገን ግድ ይደናልና፣ ከዛ የበለጠ ሀብት የለም። የሰው ልጅ የምር አንዳንዴ ይሄ ቁሳዊ ነገር የሚገኝ ነገር ነው የሚጠፋ ነገር ነው። ሰው አንድ ሰው ጤና ካለው ሁሌም ድሃ ሆኖ አይቀርም። የሆነ ጊዜ ለውጥ ያመጣል ወይም ደግሞ ለውጥ ያገኛል። ምናልባት ጊዜ ሰዓት ሊወስድበት ይችላል። ስለዚህ ዛህን ነገር ደግሞ ሁሌም ድሃ ነው ማለት አይደለም አ ይለወጣል። ስለዚህ የሰው ልጅ ዋና ሀብቱ ጤናው ነው። ስለዚህ ሁሌም ያው ማመስገና አለብን ለማለት ነው። በዛሬ በዚህ ሰውዬ የተነሳ ነው ፈጣሪ ለምን እንትን ትላለህ ያለው ነገር በጣም ነው ያናደደኝ። አሁን እዚህ ሰውዬ ምሪ ነምላቸው እስከ ዛሬ ሳምንት ጠብቁት፣ የሆን ነገር ነው የሚሆነው። እንዴ ደግሞ በዚህ ትልቅ እድሜው እንደዚህ አይነት ተንኮል ደግሞ በጣም ነው የሚያስጠላው። በእርግጥ ተንኮል ነገር ያው ትንሽ ትልቅ የለም፣ በሁሉም ያስጠላል። ሞር ደግሞ እንደዚህ በዚህ አይነት ትልቅ አታድ ድራማም ቢሆን ራሱ ያው ድራማ ነው ያስተምራል። በእርግጥ ነገር ግን ድራማም ሆኖ ደግሞ ሁሉም የየራሱ የሚሰራው ነገር አለው አይደል? በስር በሚሰራው ልክ ነው የሆነ ትልቅ ሰዎች ነው የሚሰሩትም የትልልቅ እንትኖች ቢሆን እኔ ሀሳብ ነው አልዳጭ በቃ ባየሁት መካከለኛዎቹም፣ አሁን ዛሬ ይሄን ያለው ነገር ባቢ ቢሆን አይገርመኝም፣ ጽናት ብትሆንም አይገርመኝም። አሁንም በሽታ ያ ይህናክል እንትን እያለ ወይ ንብረት የለም ወይ ሀብት የለም ወይ ብር የለም፣ በበሽታ በጤንነት መፈደን ምን ይሉታል? ምን ነው ፈጣሪ ለምን አላታማረለም? ይሄ የበለሰው እንትን አይልም እንዴ? እውነት ነው ወይ ድራማ ነው በሎኝ፣ ድራማ ነው ግን እንደዚህ አይነት ነገሮች ገብታችኋል አይደል? በቃ የእውነት ነው የገብታችኋል ይመስለኛል። እንደዚህ አይነት ቃላቶቹም ያው የትልቅ ሰው የራሱ የሆነ እንትን ሊኖረው ይገባል እና እንደዚህ አይነቶቹ ደግሞ የነጽናት ምናምን ቢሰሩት እንዲ አይገርመኝም ማለት ነውና የነገር ትንሽ ቢስተካከል ባይ ነው። ዝም እያለለም አልፈው አይቼ በቃ የሚገቡበው ያው እንትን ነው። ከተካሄደ በኋላ የምንወስደው ነገር አለ፣ የሚያስተምረ ነገር አለ። በቃ ስለዚህ ትልቅ ሰሮቹ የሚሰሩት ትልቆቹ ቢሆን እንደዚህ አይነት ደግሞ ትፋት ምናምን ሰው እንትን ይላል። በጣም ነው የሚያስጠላው። ሁ እንደዚ አትስሩ። ሌላ ደግሞ ያው ራሄል እንትናን ለማጥመድ ፈልጋ ነበር ዛሬ በሆኑ ነገር ልትበክለው ነበረ፣ ያው ጽናት ደርሳለች ልታፍነው ይሁን አፍና ይሁን ነገር ልታደርግ፣ እንዲህ በግድ ነው እንዴ? አልፈልግም አለ እኮ ልጁ። ምን ነው በዚህ ሰላም ነው። አልፈልግም ካለ አልፈልግም ነው። ስለዚህ ምን ይደረግ? ምን ይጠበስ? ዛሬ በጣም እንትን ሲላ ደሞ የሆነ ነገር አፍናው ነበረ። በትንሽ የው ጽናት መጣችና ደነገጠች። አሁን በዚህ ደግሞ ሀሳቧ እንዳትቀይር ፈራሁ፣ ጽናትን ማለት ነው። ምናልባት ከእኔም እያወራ ከእሷን ጋር አቀማመጧ እንዴት ነበር? አይዣቸው አይደል? አሁን የጽናት ሌላ ነገር ነው። በቃ ወይ የተዋደዱ ወይ ደግሞ ተመልሶ ወደ እሷ የሄደ ነው የሚመስላት። ሺ ሆነች። በጣም ነው ያስጠላች ለመናገር እንደው። የእሷ መድኃኒት ብሌን ነች። እንደ ጽናት አይደለውም ሻ ምንድነ አለቻት። ይህ ጸጉርሽን እንደዚህ ጉድቼ ነው ዜ አስፋልት መሬት ስለሆነ ትምልሽ ስትላል ፈራቻት እኮ እሷ። ግን ወደ ለማጭበርበር ነበረ መጣችው እንደ ጽናት አንገተ የምደፋላት ነው መሰራት ጽናት መነገራችን ላይ አንገዳ አደፈም ትነግራታለች ግን፣ እንደ ብሌን አይደለችም። ብሌን በጣም እብድ ነች፣ እብድ ስለዚህ ዋጋውን ሰጠቻት። በዛው ነው ጸጥ ያለች ማለት ነው። እንደዚህ አይነት ሰዎች እንደዚህ አይነት ሰው ነው የሚያስፈልጋቸው። ጉልበት የሚፈልጉ ጉልበተኛ፣ ጸባይ የሚፈልጉ ጸባይ፣ መቼን ጉልበት የሚፈልግ በጸባይ እንትናትለው በተለይ ደግሞ እንደ ራሄል አይነቶች ሰዎች ሌላ ባቢ፣ ሁሉም ነገር የባቢ ባቢ ያለው ነገር ትዝታ፣ ምኑ እንደሆነች ያደረሰችበት ነገር ሁሉም የብሌን ሲነግራት ያው ብሌን ተረድታው ይቅርታ አድርግልኝ በቃ ያ ሁሉም ስላልኩ ምናምን አለች። ያችው እንደው ሐኪም ቤትም ገብቶ ወይም ደግሞ ቤትም ለመመለስ ያስፈቀደ ወይም ደግሞ ጠየቃ ተሷን ነበረች እና ብሌን እሷ ምና ነው ጽናት እንድታምን ያደረገቻት እና ተረድተዋለች። ጥሩ ነው እንደዚህ ያው አንዳንድ ብቻ ሰምተን ጓ ሳይሆን ሁለቱም ቦታ ሰምት ላለው ነገር መረዳቱ የተሻለ ነው። እንግዲህ ዛሬ ደግሞ የሚፈጥረው ምንደሆነ አናውቅም። የሚቀጥል ውስጥ ያብረን የምናይ ይሆናል። በተረፋ ያው አትጥፉ። ሁሌ ብኖ እኛ ስልክ እናንተ ተጋ መደወል መደወል መደወል ሆነ ምን እናርግ፣ ያው ስትጠፉብን ነው። ስለዚህ ሰላማችሁ ይብዛ። ጋሽ ግርማም ያው ይሻለዋል። ቪዲዮ ላይክ አድርጉት። ባይ ባይ